እንግዲህ ወደ አዲስ አበባ መጥቶ ሩተጋ ሄዷል ማለት ነው። ሆስፒታል ዛሬ ምንም ቪዲዮ ይመጣል ብዬ አስባለሁ። አብሬሽ አይጨክንባትም። ያው አንደኛ እርጉዝም ስለሆነች ለልጁ ሲልም ይሄዳል ብዬ አስባለሁ። በዚህ አጋጣሚ መጨረሻ ላይ ተናገረ ማን ነው አቤላ የሚባለው። እውነት ለመናገር እነሱን ለማላየት ይሁን አላቅም፣ ነገሮቹን ያባባስ ይገኛል ማለት ነው። ትላንትና መጨረሻ ላይ ታችሁ ከእሷ ጋር ከወጡ በኋላ ከአንዋር ጋ ተቀይማለሁ፣ መሄድ አልነበረበትም ምናምን ስል ነበረና፣ ሲጀምር የትዳር ትርጉሙ ስላልገባችሁ ነው ልጆቹ። እውነት ለመናገር ሩታ ከቤቷ ንቅንቅ ማለት አልነበረባትም። ምንም ቢሆን እሱም ደግሞ እንግዲህ ብቻው ስለሆነ ነው እየሄደ ይመስለኛል። ግን ነገሮቹን ሁለቱም በሸኮላ ነው ተጣድፎ ነው እየወሰኑ ብዬ አስባለሁ። ሳስብበት ትዳሩ ቀላል አይደለም። አቤላ በዚህ አጋጣሚ ነገሮቹን ባታባብስ ደስ ይለኛል። ማለት ተቀይም ያለው እንዴት ይሄዳል ምናምን ሲል ነበር እና፣ ነገሮቹን ከማባባስ ሁለቱን እንደምንም ከቻልክ ትልቅ ሰዎች አምጥታል። እውነት ለመናገር ሩታ እምቢ የምትል አይመስለኝም። ታውቃላችሁ፣ ከዚህ በፊት ለጋሽ ራሱ ኦዳኖሽ ያለችው በዛ ሰዓት ግብ ግብ ተፈጥሯል ነበር። ስለዚህ ነገሮቹን ቀላል የምታደርጉ እናንተ ናቸው። የምታካብዱትም እናንተ ናቸው ማለት ነው። ሁለቱ ልጆች ማል የገባ ስጀምር አቤላ ማለት ነው ደፍ እንደፈለግሽ መወስን ትቻለሽ፣ መወ- መሄድ ትቻለሽ ስትል ነበር። አሁን ደግሞ እሱ ላይ ስትፈርድ ይደብራል። ያው እውነት ሀቅና አውራ ከሆነ ይደብራል። ንጃ አላቅም ማለት መቆጣት ያለብክ ሁለቱም ነው። እውነት ጓደኛ ከሆንክ ግን የትናንትና ወሬ አብረሽ እንዴት ይሄዳል ምናምን ምናምን እና ለማንኛውም ዛሬ በአዲስ ቪዲዮ ይመጣል አብርሽ ይመኑን አይጨክንም መሮጣ ይሄዳል ያው ትዳራችሁ ላይ ቢጫወቱ ለትውልዱ ብዙ ነገር ማስተማር ሲገባቸው ብዙ ተከታይ ያላቸው ብዙ ወዳጅ ያላቸው እና መልካም ነገር ቢሰሩ ደስ ይለኛል እውነት ለመናገር በተረፈ ግን አቤላ አርፌ ብትቀመጥ ይሻላል እውነት ሁለቱ እንዲታረቁ ከፈለግ ነገሮቹን ባታባብስ አሪፍ ነው ብዬ አስባለሁ። እውነት ለመናገር የተሰማኝ ነው። ጋይስ እናንተ የፈለጋችሁ ማሽቀበጥ፣ መሳደብ ትችላላችሁ። ግን ከቻላችሁ ላይክ አድርገው ላይክ ሳታርጉ ለምንድን ነው የምትወጡ? ግን እግዚአብሔርን ምን አለበት አሁን ምናችሁ ይቀነሳል? ላይክ ብታረጉልኝ ሰብስክራብ ብታረጉ አስር ሺ ብገባ ምን አለበት፣ ምን አለበት፣ አይከፈልበትም። ለምንድን ነው ግን ልባችሁ ቅን ማ አስበው? እኔ አሁን እግዚአብሔርን እንኳን ያ ቪዲዮ ካልተመቸኝ ደስ ካላለኝ ላይክ አድርጌ እወጣለሁ። እውነቱ ውስጥ ነግራችሁ እግዚአብሔርን ላይክ አድርጌ እወጣለሁ ካልተመቸኝ ያ ቪዲዮ። ምቀኝነት ጥሩ አይደለም። ለራሳችሁ መልካም ነገር ብትሰሩ ምንም ችግር የለው ብዬ አስባለኝ። ለማንኛውም ቦታ እግዚአብሔር ካለ ዛሬ ከሆስፒታል ስጦታ ቪዲዮ ይቀረስልናል። እንደዛም ደግሞ አብርሽ ሄዳል ብዬ አስባለሁ ተስፋ አደርጋለሁኝ ማለት ነው። ስለዚህ ሌላችሁ ሌሎቻችሁ አታጨባጭቡን አልኳችሁ። ሁለቱ ይታረቃሉ፣ ኢማኑ ኢማኑ ይታረቃሉ። አንደኛ ለልጅ ሩታ የከፋት ይመስለኛል ጋይዝ፣ በዚህ ሰዓት ብቻውን ናት ያው ይመስለኛል፣ ያስመለሳት ነው ምናምን ሶስት ወር አልሞላትም ይመስለኛል፣ ሶስት ወር እንደዚህ አትሸገርም ምግብ ለመብላት ምናምን ይመስለኛል። እና እንግዲህ አብረሽ ያራክሹ አንቺ ነሽ፣ በነገራችን ላይ አንቺ ቤትሽ ለቀሽባት ባትወጪ ይመረጥ ነበር። ሴት ልጅ ዝም ብላ ቤቷን ትታ መውጣት የለባትም ብዬ አስባለሁ። ታውቃላችሁ በርግጥ የተረገጥሽ ኑር እያልኩሽ አይደለም፣ ግን ለቤታችሁ ስትሉ አንዳንዴ ነገሮቹን ነገሮችን በቸኮላ ወይም ደግሞ ሆይ ሆይ ስለተባለሽ ልብቻ አሁን ሁለት ነሽ።